እንዲህ ለተንታኞችም ሆነ ለኮሚታተሮች ቃል ያሳጣ ብቃት፣ የማይደክም ታታሪነት፣ ካርሰናል ፊት ከቶ ማን ይቆማል እንዲባሉ ያስቻለ የመድፉ የመሃል ግንብ አይበገሬ፣ አይተኪው ዲክላን ራይስ ከመነሻው የመድፉ ማሊያ ሲለብስ ከተከፈለበት ርብጣ ገንዘብ አኳያ ሲመዘን የከበደው አደራ የተቀመጠው ከሱ ላይ ነበር። ያልቃ ሚካኤል አርቴታ የለውጥ እንቅስቃሴ ማዘንም እሱ ነው ተባለለት። የአርሰናልን የንግሥና ዘመን መላሽ አምባሳደር ከትካዚያ ዘቅት መዞ የሚያወጣን የመሃል ሜዳው ፊት አውራሪም ለሱ ከተሰጠው ሰነባብቷል። ዲክላን ራይስ ዝምተኛው መድፈኛ ከዓለማችን ምርጥ የተከላካይ አማካዮች ሰርታ ስሙ ተደጋግሞ ይነሳል። ጠንካራ፣ የማይደክም ሜዳ የሚያካልልና አካባቢውን በብቃት የሚቀኝ ድንቅ ተጫዋችም ነው ዲክላን ራይስ። ኳስን ተቆጣጥሮ መጫወት ተጋጣሚን ኳስ የሚያስጥሉ ተግባራትን በስኬት የሚፈጽምና የመሪነት ስብእናው ብዙ ክለቦች እንዲመኙት አድርጓል። ጥሩ ጥሩ ኳሶችን የማሰራጨት ችሎታውም ግሩም ነው። አደጋን በንቃት የሚያነብና በመከላከል አይታማም። መድፈኞቹ ከጣሉበት ተስፋ አንዳችም አላጎደለም። በየቀኑ መድፉ ኢላማውን ጠብቆ የጠላትን ምሽግ እንዲያፈርስ የሚላክ የሰጡትን ሥራ ቆጥሮና አትርፎ መስጠትን ተክኖበታል እንጂ የአማካይ ቦታ ትግልና ፍልሚያዎችን በማሸነፍ ጨዋታዎችን በንቃት ይቆጣጠራል። የቡድኑን አቅም አስተባብሮ አንድ እርምጃ ከፍ የማድረግ ብቃትም ተችሮታል። ሲያስፈልግ የተቃራኒ ጎል ጋር ተገናኝቶ ኳስና መረብ ማገናኘትም ተክኖበታል። የቡድኑ ምሰሶና ተገን የሆነው ማጥቃትን የሚያስጀምረው ዝምተኛው መድፈኛ ዲክላን ራይስ። ሰርፕራይዝ ኤምሬትስን ከመርገጡ በፊት ብዙ የሚያጓጉ ጥያቄዎች ቀርበውለት ነበር። እሱ ግን በልቡ መድፈኞቹን ይፈልግ ነበር። ከሌሎች ክለቦች የቀረቡለትን አማላይ ጥያቄዎች ባልሰማም አልፏል። ራይስ ወደ አርሰናል ለመምጣት ተጠንቅቆና ፈልጎ ነበር የወሰነው። ዴክላን ራይስ ስለ መድፈኞቹ ይናገራል። የአርሰናል የታሪክ አካል በመሆኔ እጅግ በጣም ደስተኛ ነኝ። ስኬቱ በክለቡ ተጫውተው ያለፉ ተጫዋቾች ማንነት ስለ አርሰናል ብዙ ይናገራሉ። እኔም ተራ ደርሶ የተቀላቀያለው ከክለቡ ተጫዋቾች ጋር ወደ አዲስ ገድል ወደ አዲስ አሸናፊነት እንጓዛለን ይላል። ወደዚህ ክለብ ከመጣሁባቸው ምክንያቶች ዋነኛውን ቦታ ለሰልጣኙ ያለኝን እይታ ከፍተኛ ቦታን ይይዛል። ወደ ተሻለ ደረጃና ብቃት የሚያሸጋግረኝ አሰልጣኝ እንደሆነም አምናለሁ። አርቴታና ቡድኑ የሚጫወትበት መንገድ፣ የቡድኑ ወጣት ተጫዋቾች አቅም፣ የክለቡ ፍላጎትና ሜዳ ላይ የሚታየው ነገር፣ ደጋፊዎቹ ሁሉም ተደምረው አርሰናልን እንድመርጥ ምክንያት ሆነውኛል ይላል። እስካሁንም በአርሰናል ለተደረገልኝ ነገር አመሰግናለሁ ሲልም ይናገራል። የተከላካይ አማካዩ እንግሊዛዊ ጥር 14 1999 በእንግሊዝ ደቡብ ለንደን ኪንግስተን አፖንቴምስ ነው የተወለደው። የታዳጊነት እግር ኳስ ሕይወቱ በቸልሲ አካዳሚ ይጀምራል። ገና በሰባት ዓመቱ ላይ በሁለት ስድስት ሌላኛውን የለንደን ክለብ የቸልሲን አካዳሚ ተቀላቅሏል። በአካዳሚው ስምንት ዓመታትን ካሳለፈ በኋላ በ14 ዓመቱ ነበር ሰማዮቹን ተሰናብቶ ወደ ዌስታም ዩናይትድ ያቀናው። በ2017-18 ዌስታም በርንሌን ሁለት ለአንድ በረታ። በጨዋታ ተቀይረው በመግባት የዌስታም ቆይታውን ሀብሎ በዋና ቡድን ደረጃ የጀመረው ዴክላር ራይዝ በሂደት የቡድን ወሳኝና ቋሚ ተጫዋችም ለመሆን ችሏል። በአንድ ዓመት ውስጥ በ2018 ላይ የተጫዋቹን ተሰጥቶ የተመለከተው ዌስታም እስከ 2024 የማቆየውን አዲስ ኮንትራት ከተሻሻለ ክፍያ ጋር አቅርቦለት ነበር። ዲክላር ራይስ ፊርማይን ካኖርኩ በኋላ በዌስታም የበለጠ ተደሰትኩ። ዌስታም የዘላለም ክለቤ የሚሆኑ መሰለኝ። ደጋፊዎች እጅግ በጣም ይወዱኛል። ለዚህ ክለብ ራሴን መስጠት የመጨረሻ የደስታዬ ምንጭ ሆነ ይላል። በ2019 ዲክላር ራይዝ 38 የዌስታም ጨዋታዎች ላይ አንድም ደቂቃ ሳያርፍ ተሰለፈ። እንግሊዛዊ ኮከብ ቁልፍ ተጫዋችነቱን ቀስ በቀስ እያረጋገጠ መጣ። በዌስታም እየተጫወተ የእግር ኳስ ተጫዋቾች የዓመቱ ወጣት ተጫዋችነትን በ2018/19 የተጫዋቾች የዓመቱ ምርጥ ተጫዋችነትን ሽልማት አሸነፈ። ለሶስት ተከታታይ ዓመታትም የመዶሻዎቹ የዓመቱ ምርጥ ተጫዋችነትን ክብር ጨምሮ ከ2017 እስከ 2019 ብዙ ክብሮችን አሳክተዋል። የመዶሻዎቹ ጨዋታ አቀጣጣይ ወደ መሆን የተሸጋገረው ድክላን ራይዝ በ2019 ታህሳስ ወር ላይ የቡድኑ አምበል ለመሆን በቃ። በሚጫወትበት ኳስ ማስጣል፣ ኳስ በማሰራጨት የተሳኩ ታክሎችን በመውረድ ደጋግሞ የሚጠራ ስም ዲክላር ራይስ ሆነ። እስከ 23 ለዌስትሃም 245 ጨዋታዎችን አድርጎ 15 ግቦችን በስሙ ጽፏል። ዌስትሃም በታሪኩ የአውሮፓ ሻምፒዮና ከ1995 በኋላ ለመጀመሪያ ጊዜ እንዲያሳካ በአምበልነት ታላቅ ጀብድ ፈጸመ። በዚህ ምክንያት በተለይ አርሰናል፣ ማንቸስተር ሲቲ እና ሌሎችም ትኩረታቸውን አሳረፉበት። ራይስ በመጨረሻም እስከ ህይወቴ ፍጻሜ አገለግለዋለሁ ያለውን ዌስትሃምን የሚሰናበትበት ጊዜ ደረሰ። ማረፊያውንም በመድፈኞቹ ቤት ኤምሬትስ አደረገ። በወቅቱ መድፈኞቹ የአርሰናል ጨዋታን አንድ ደረጃ የሚያሻሽል ብለው የጠበቁት የራይ ዝውውር ከሲቲ አስደንጋጭ ፈተና ግጥሞት ነበር። ሆኖም ግን አርሰናል ካዝናውን በደንብ ከፍቶ ውድ ቢሆንም አስፈላጊ የነበረውን መድፈኛ የግሉ አደረገ። በምርጡ የአርቴታ ቡድን ላይ የተጨመረው እጅግ በጣም ወሳኝ ተጫዋች መሆኑን ለማሳየትም ጊዜ አልወሰደበትም። ከቡድኑ ጋር በቶሎ ተላመደ፣ በደጋፊዎች ተወደደ። የአርሰናል የአማካይ ስፍራ በአንድ ደረጃ ከፍ እንደሚያደርግ በተግባርም አስመሰከረ። የአውሮፓ ታላቁን ክለብ ሪያል ማድሪድን በእምሬት ሲያንበርክኩ ራይስ የዕለቱ የሜዳ ላይ ጄኔራል፣ የምርፍ ዘዋሪ የሎስ ብላንኮችን ምሽግ ከአንዴም ሁለቴ ብቻውን ሲደረማ መሳመሽ የወጣበትንም 105 ሚሊዮን ፓውንድ በእነዛ ይረስ ምሽቶች ለመድፈኞቹ ቆጥሮ አስረከበ። ደጋፊው በዛች ምሽት ተመዘንክ፣ ፈተናውንም ጸንታ አለፍክ፣ አንተ እውነተኛ መድፈኛ ነህ አሉት። ይህ መዝሙር እስካሁን አልተለወጠም። በዚህ ዓመትም ቢሆን የተለመደው ራይስ ብሶበት ነው የመጣው። አርሰናል የቆሙ ኳሶች ንጉሥ እንዲባሉ ካደረጓቸው የመሃል ፊት አውራሪ አንዱና ዋነኛው ይህ እንግሊዛዊ የመሃል ሜዳ ይበገሬ ነው። ዲክላን ራይስ በመከላከል ላይ ጠንካራ ግን ደግሞ የጨዋታ ፍሰት ላይ ቁልፍ ሚና ያለው ምርጥ ኳሶችን የሚያቀብል ግብም አልፎ አልፎ የሚያስቆጥር ተጫዋች መሆኑን አሳየ። በዌስታም ያሳየውን ብቃት በኤምሬትስ ማሳደጉንም አስመሰከረ። ትናንት በመዶሻዎቹ የፈነጠቀው ተስፈኛ ዛሬ በመድፈኞቹ ቤት ፈንጥቆ ወጥቷል። እሱም መጪው ጊዜ የስኬት እንደሚሆን ያምናል። የመድፉ ቤተሰቦችም በዚህ ድንቅ ኮከብ ከተማረኩና ልባቸውን አሳልፈው ከሰጡ ሰነባብተዋል። አሁን ላይ መድፈኞቹን በአንበልነት መምራት ያለበት አይደክሜ የእግሩም እይታ ባለቤት ነው የሚሉትም አልጠፉም በዚህ ዓመት እንደ ዲክላን ራይስ ብዙ የግብ ዕድሎችን የፈጠረ የለም በእያንዳንዱ ጨዋታ የተጋጣሚን ቅስም መስበር የቻለ መድፈኛ መሆኑን ተክኖበታል የመድፉ መመሸጊያ የተቃራኒ ክለቦች ካቴና ተሰርቶ የተጠናቀቀው መድፍ እሱ ነው ዲክላን ራይስ ምናልባትም በዚህ ዓመት መድፈኞቹ የናፍቃቸውን ዋንጫ ከፍ ማድረግ ቻሉ አትጠራጠሩ የጦሩ መሪው ይህዝምተኛ አይደክሜ የመድፉ ዘዋሪ ዲክላን ራይስ ነው። ቱሪያን ቲምበር አሸማቀቀ። ቲምበር ኳሱን ሰናል የ15 ሚሊዮን ፓውንድ ጌታ ዲክላን ራይስ